ኢትዮጵያውያን የኒውዮርክ ነዋሪዎችን ያመሰገነው የመጀመሪያው ሙስሊም ከንቲባ ዞህራን ማምዳኒ። ሰላም ጤና ስጥልኝ፣ ውድ የቻና ለቤተሰቦች፣ በዛሬው እለት አዲሱ የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ ማናቸው? ናቸው። አብራችሁኝ ከቆያችሁ ሰፋ ያለ መረጃ የምንሰጣችሁ ይሆናል። ቪዲዮው ላይክ እያደረጋችሁ ጀምሮ የሰላሳ አራት አመቱ ዞህራን ክዋሜ ማምዳኒ የኒውዮርክ ከንቲባ ሆኖ ተመረጠ። በአሜሪካ ትልቋ ከተማ ኒውዮርክ ለከንቲባነት በመመረጥ የመጀመሪያው ሙስሊም በመሆን ታሪክ ሰርቷል። ዲሞክራቲክ ሶሻሊስት እንደሆነ የሚናገሩ ዞህራን ከተመረጠ ለኒውዮርክ የሚመደበውን በጀት እንደሚገድቡ ፕሬዚዳንት ዶናልድ ትራምፕ ዝተው ነበር። ዞህራን ምርጫውን ካሸነፈ በኋላ ባደረገው ንግግር ቤተሰቦቹ እና ባለቤቱን አመስግነዋል። የእናንተ ልጅ በመሆኔ ኮራለሁ። እዚህ የደረስኩት በእናንተ ነው ሲል ለወላጆቹ ምስጋና አቅርቧል። በዚህ ቅጽበት ካንቺ ውጭ ማንም ከጎኔ እንደሆን አልሽም ሲልም ባለቤቱ ሪማን አመስግኗል። ወዳጆቼ፣ የፖለቲካ ሰው መንግስት ጥለናል ሲል አክሏል። ድምፃቸውን የሰጡት የኒውዮርክ ነዋሪዎች ለውጥ እንዲመጣ መፍቀዳቸውን እንዳሳዩ ተናግሯል። ዞህራን የኒውዮርክ ከንቲባ እንደሆነ ንቅናቄ ያደረ ያደረጉና ድምፅ የሰጡ ነዋሪዎችንም በንግግር ሳይጠቅስ አላለፈም። የመናውያን የመደብር ባለቤቶች፣ ሴኔጋላውያን የታክሲ ሹፌሮች፣ ኡዝባክስታናውያን ነርሶችና ኢትዮጵያውያን አክስቶች ሲል ድጋፍ እየሰጡትን ዘርዝረዋል። ዞህራን ባደረገው የሰላሳ ደቂቃ ንግግር በዚህ ጨለማ የፖለቲካ ዘመን ኒውዮርክ ብርሃን ትሆናለች ብሏል። ዶናልድ ትራምፕ ንግግሬን እየተመለከትክ እንደሆነ አውቃለሁ። አራት ቃላት ልናገር ፈልጋለሁ። ድምጹን ከፍ አድርገው እኛ ጋር ለመድረስ ሁላችንንም ማለፍ አለብህ፣ ሲልም ዞህራን ተናግሯል። ትራምፕ በትሩ ሶሻል ማህበረ ገጻቸው ተጀምሯ ሲሉ ምላሽ ሰጥተዋል። ዞህራን አንጋፋው የፖለቲከኛና የቀድሞ የኒውዮርክ ከንቲባ ይሆኑትን አንድሪው ኮሚን አሸንፈው የዴሞክራቲክ ፓርቲ እጩ መሆን በርካታ የፖለቲካ ታዛቢዎችን ማስደነቁም ይታወሳል። የግራ ዘመም ፖለቲከኛ፣ የፍልስጤማውያን መብት ተሟጋች፣ የስደተኛ ልጅ፣ ሙስሊም የሆነው ዞህራን የበርካታ ዓመታት ልምድ እንዲሁም የቢሊዮኖች ድጋፍ ያላቸውን አንድሪው ኮሙን ያሸንፋል ተብሎ አልተጠበቀም ነበር። የዞህራን የምርጫ ቀስቀሳ ከ22000 በላይ በጎ ፈቃደኞች እንዲሁም በአሜሪካ ፖለቲካ ተራማጅ በሚባሉ እና በሰመጥር ፖለቲከኞች በርኒ ሳንደርስ፣ አሌክሳንደር ኦክሳዮ ኮርቱዝ ባሉት ድጋፍ እየተቸረው ነበር። ዞህራን የምርጫ ቀስቀሳውን ያደረገው በሀብት ክፍል የህዝብ አገልግሎቶችን በማስፋፋትና የከተማ ድህነትን ለመለወጥ ያለመ ተራማጅ ፖሊሲዎች ላይ አተኩሮ ነው። ዞህራን በኒውዮርክ ሁሉም የአውቶቡስ የትራንስፖርት አገልግሎት ነፃ እንዲሆን የቤት ኪራይ እንዳይጨምር እግድ ይመጣል በማህበራዊ የቤት ልማት ተመጣጣኝ ቤትን መገንባት ከተማዋ የምትቆጣጠራቸው የገበያ መደብሮች ጤናማ የሸቀጥ ፍጆታዎችን በአነስተኛ ዋጋ ማቅረብ ነፃ የልጆች እንክብካቤ የሚሉ የነዋሪዎች ህይወት ማሻሻል ላይ እያተኮረ ፖሊሲዎችን አቅርቧል የኒውዮርክ የፖሊስ በጀትን በመቀነስ የማህበረሰብ ደህንነትን፣ የአእምሮ ጤና ባለሙያዎች እና የአደጋ ጊዜ ምላሽ ሰጪዎችን እና ሌሎች ማህበረሰቡን ያማከሉ ስራዎችን መስራት የሚል እቅድ ይዟል። ዞህራን የእስራኤልን ከሚቃወሙ ፖለቲከኞች አንዱ ሲሆን በጋዛ እየተፈጸመ ያለውን የዘር ጭፍጨፋ ነው በሚል በተደጋጋሚ ሲናገር ያለ ፍርሃት ነው። ዞህራን ከጥቂት ወራት በፊት ከታዋቂው ጋዜጠኛ መህዲ ሀሰን ጋር በነበረው ቆይታ የእስራኤል ጠቅላይ ሚኒስትር ቤናሚን ኔትናሁ ኒውዮርክ ቢመጡ ምን ታደርግ ነበር ተብሎ ለቀረበለት ችግር እንደሚገጥማቸው ተናግሯል። ዞህራን ፈርጠም ብሎ እንደ ከንቲባ ኔታንያሁ ኒውዮርክ ቢመጣ አሳሰው ነበር ሲል መልፋል። ይህቺ ከተማ የእሴቶቻችን ከዓለም አቀፍ ሕግ ጋራ የሚጣጠሙበት ናት። ተግባሮቻችንም ይህንን ማንጸባረቅ አለባቸው። በሚል ምላሽ መስጠቱ የበርካታ ዓለም አቀፍ ሚዲያዎች መነጋገሪያ ሆኖ ነበር። ግራ ዘመም ፖለቲከኞች እና ተራማጅ ድጋፋቸውን የሰጡትና በሺዎች በሚቆጠሩ በጉ ፈቃደኞች ታጅቦ ዘመቻውን የመራው ዞህራን ከሶስት ዓመት በፊት በወሲባዊ ትንኮሳ ከኃላፊነት የለቀቁትን አንድሪው ኩሞን 43 ነጥብ 5 በመቶ ድምጽ በማግኘት ነበር ያሸነፋቸው። የዲሞክራቲክ ፓርቲ እጩ ለመሆን እየተወዳደረ ሳለ የድምጽ ቆጠራው ወደ ዞህራን እያጋደለ በመምጣት ወቅት ዞህራን የደቡብ አፍሪካን የነጻነት ታጋይ ኔልሰን ማንደላን በመጥቀስ እስኪከናወን ድረስ ሁልጊዜ የማይቻል ይመስላል በማለት ጠቅሶ፣ ጓደኞቼ አድርገነዋል። እናንተ ናችሁ ይህንን ማድረግ የቻላችሁት። ለኒውዮርክ ከተማ ከንቲባ የዲሞክራቲክ ፓርቲ እጩ በመሆን ክብር ይሰማኛል ብለዋል።